ከናሂ ጋር እንገናኛለን። ናሂን እናማክረዋለን። ነገር ግን ውብዬን ማግኘት አልቻለም። ግን እረፈደ። በቃ አረፈድኩኝ። ተቀላችሁ የሆነ አንዳንዴ አይርፈድባችሁ፣ ህይወታችሁ ላይ አይርፈድባችሁ። እውነቴን ነው ምላችሁ፣ ትዳራችሁ ላይ አይርፈድባችሁ። እዚህ በኋላ ተስፋ ያለኝ ሰው ተስፋ ያለኝ ብዬ አላስብም። በቃ ፍሬ ውብዬ ጋር ማልገባው በሩ ጋር ማልጠጋው የፍርድ ቤት ኬዝ የተያዘ ጉዳይ ስለሆነ እንዲበላሽ አልፈልግም። ውብዬ ቀብራኛ አትበል እንደዛ ማለት ከኮኮ ባልሽ በማስወጣት አይደለም ከነውሽሞ ቤት አስቀምጭ እያልከ የነበረ በሰዋቱ እያስጨነቃችሁ ነው እንደዚህ አይነት ነገር አልፈልግም ከልብሽ ሰላም እንዴት ናቸው ዩቲዩባችን ተከታታዮች ደህና እኛ በጣም ደህና ነን ያው ሰሞኑን ከተፈጠረችው የተወሰነች ችግር ውጪ እኛ በጣም ደህና ነን ቤተሰቦቻችን እኛ በጣም ደህና ነን። እንግዲህ ከመላው ዓለም ስትደውሉ የነበራችሁ እንግዲህ በጣም ነው የምናመሰግነው። በጣም በጣም ብዙ ቤተሰብ ያላቸው በጣም ብዙ ሰው የሚያከብራቸው እናም ለብሶ መትረፍ የቻሉ ወጣቶች በእንደዚህ አይነት መልኩ ሲታዩ ብዙ ሰዎች እየደወላችሁ ምንድን ነው ቆማችሁ እያያችሁ ያላችሁት እያላችሁ ብዛችኋችሁ ደውላችሁልናል። እኛ ቆመን እንግዲህ አላየንም፣ የምንችለውን ያክል እየሞከርን ነው በቪዲዮ ከሚታየው ውጪ እኛ በጣም ብዙ ነገር እየሞከረን ያለ ነው። በስልክ በመደወልም ሊሆን ይችላል፣ ውብዬንም በማግኘት ሊሆን ይችላል። እዚህ ድረስ እንግዲህ ተነጋግረንም እና እናታቸውንም የናሂንም እናት አስመጥተናል። ጉዳዩ ወደ ጥሩ መንገድ እየሄደልን ነው። እንግዲህ እኛም እናታችንን ዩቲዩባችን ላይ አቅርበን እንግዲህ ነግ አይታችኋል፣ ምን እንዳለችን። ያው ትልቅ ሰው የሚፈታው ጉዳይ ነው የኛ ትንሽ ያው ትዳር ላይ ያለ መቆየት ወይንም ደግሞ ያለ ያለ ማወቅ ምክንያት ትዳር በመፍረስ ሁኔታ ላይ ነበር የነበረው እና አሁን ነገሮች ወደ ጥሩ መንገድ እየሄዱ ነው ያሉት። ነገር ግን ውብዬ አሁንም ድረስ ለናሂ ልቧን አላራራችም። ልቧ አልተከፈተለትም። ቢደውልም አታነሳለትም። ቤትን በሚሄድ ሰዓት ልታገኘው ፍቃደኛ አይደለችም። ሊያገኛትም አልቻለም። እና አሁን ላይ ነገሮች ከመበላሸታቸው በፊት ነገሮችን እሷም ወደ ሕግ ወስዳ አንዳንድ ውሳኔዎችን ከመወሰኗ በፊት እኛም ቀርበው እንዲነጋገሩ እየሞከርን ያለ ነው። ቤተሰቦች እስቲ ከእግዚአብሔር ጋር ይረዳናል ብለን እናስባለን። ነገር ግን ይህንን ነገር ለማስተካከል ከእኛ ጋር ያለው ነገር መፈታት አለበት። ውብዬ ከኛ ጋር ያለውን ነገር መፍታት አለባት። ምክንያቱም እኛን ልትሰማ ልታዳምጠን ፍቃደኛ አይደለችም። እኛ ደግሞ ከእሷ ጋር ተግባብተን ከናሂ ጋር እነሱን ማስታረቅ ነው ፍላጎታችን። ስለዚህ ውብዬ እኛን ልትሰማ ልታዳምጠን ፍቃደኛ አይደለችም። እንግዲህ ባለፈው እንግዲህ ናርዲ ይቅርታ የጠየቀቻት ቀን እኛንም አትገቡም ብላን ነበር። ከኔ ጋ ንግግር ነበራት ውብዬ፣ በደንብ እናወራ ነበረ። እኔም ለእሷ ሳይድ ይዤ በደንብ አድርጌ ነገሮችን እያስተካከልኩ ነበር። ነገር ግን ያው ሳይድ መያዙ እኔ በዚህ እነሱ በዛ መሆኑ ነገሩን ያጋግላል እንጂ አይፈታም በሚል እኔና ኪራ እንግዲህ ባልፈው እንደነገርኳችሁ እኔና ኪራ በደንብ ተነጋግረን ሳይድ መያዝ የለብንም ስለዚህ ነገሩን አንድ ላይ እንዳመጣ ነው አንድ ላይ ነገሩን መፍታት አለብን ብለን ውብዬን እንግዲህ ከናርዲ ጋ አገናኝተን እነሱ በጣም በሚገርም ሁኔታ እንግዲህ ተቀብላታለች ያው ውብዬም ከዚህ በፊት ስደት ላይም ስለነበረች ያለውን ችግር በደንብ ታውቀዋለች እና ነገሩን በጥሩ ሁኔታ አይታ ተቀብላት ላደረገችው ነገር ውብዬ በጣም እናመሰግናለን። ነገር ግን ያው አሁንም ቢሆን በናሂ እና ውብዬ ጉዳይ በጣም የከፋ እኛንም መጥፎ የሆነ አይነት ስሜት እንዲሰማን እንቅልፍ ራሱ እስከ ማጣት ድረስ እንዲሰማን ድረስ እስከዛ ድረስ ሆነው እና ቤተሰቦች አሁን ውብዬ እና ናሂን እንዲታረቁ ሁላችሁም ተቻላችሁን እያደረጋችሁ ነው፣ በኮሜንት እየነገራችኋቸው ነው። እና ይህ ቤቱ ከገባ ኦልሞስት አሁን ሁለተኛ ሳምንት ሊሆን ነው ቤቱ ከመጣ። ውብዬም እንግዲህ በጣም ከባድ ሁኔታ ላይ ነው ያለችው። ነገሩ ይፈታል እንግዲህ በሰላም ብለን እናስባለን ከእግዚአብሔር ጋር። ዛሬ ግን እስኪ እኛ ባለፈው አይታችኋል፣ ውብዬ ከቤት ገፍትራ ስታስወጣን። ለምን መሰላችሁ ያ የሆነው? ይዘንባት ስለሄድን ዋና ደግሞ ትዳሯን አስፈትታለች ወይም ትዳሯን ቀምታለች ብለ የምታስባት ናርዲ ስለሆነች እሷ ላይ ነበር በጣም እንትኑ ነው የነበረው። ሆቱን አባት በጣም ተናዳባት የነበረው። ስለዚህ ዛሬ እኛ ይቅርታ ብንጠይቃትና ነገሩን ማብረድ ብንችል ጥሩ ይመስለኛል። ማለት ነገሩን ማብረድ አለብን። እኛን ይዘን የመጣ ነው ስለዚህ በእኛ በኩል ያለው ነገር ከተፈታ በእሷ በኩል ያለመፈታት ምንም ምክንያት የለውም ብዬ አስባለሁ። እኛም እንግዲህ ያው ከናሂ ጋር ያለውን ነገር እንዲፈታ ከምንም በላይ ነው። የእኛ ጉዳይ ምንም ያሳስበን ነገር አይደለም። ምክንያቱም እኛ ባለትዳሮች ተጣልተው፣ እኛ ተታረቀን፣ እኛ ምናልን ምንም ማተር የሚያደርግ ነገር ትልቅ ነገር አይደለም ቤተሰቦቻችን እና፣ ስለዚህ ዋና የነሱ ትዳር ስለሆነ መታረቅ ያለበት እርቅ መውረድ ያለበት ያንን ነገር ለመሞከር ደግሞ እኛ ከናሂ ጋር እንገናኛለን፣ ና ይህን እናማክረዋለን። ነገር ግን ውብዬን ማግኘት አልቻለም። ስለዚህ ይህንን እርቅ መስመር እንዲይዝ ጥሩ ነገር እንዲያመጣ የግዴታ እኛን ይቅርታ ማድረግ አለባት። ስለዚህ ዛሬ ሀሳባችን እንግዲህ ናሂ ጋ ናሂን ቀጥረነዋል እየመጣ ነው። ናሂና አግኝተን ውብዬ ይቅርታ እንድታደርግልን እሱንም፣ ነገ ጠዋት ይህንን ቪዲዮ ትመለከተዋለች እና ምን ያህል ይቅርታ ለመጠየቅ ምን ያህል የሰራነው ነገር ምን ያህል ከባድ እንደነበር ስለምናውቅ በናሂ በኩልም ነገሮችም፣ ናሂም ለእሷ ያለውን ነገር እንዲገልጽ ዛሬ እንግዲህ ናሂን ቀጥረነዋል እየመጣ ነው። ስለዚህ ቤተሰቦች አብራችሁን ሁኑ አደራ? አደራ። እስኪ አብራችሁን ቤትም እንዳትሄዱ ናሂ እየመጣ ነው። ነገሩን በደንብ ያስረዳንና ከዛ እስኪ የሚለን እንሰማለን። ማለት ከኛ በላይ በደንብ ውብዬን ስለሚያውቃት እኛን ደሞ ይቅር ትለናለች ወይ በሱ በኩል ያለውስ ነገር እንዴት ይፈታል የሚለውን ነገር እስኪ አብረን ጠይቀው እናግኘው። በጣም ተጎድቷል። በጣም ከምታስቡት በላይ ናሂ ተጎድቷል። ስለዚህ እስኪ እናግኘውና የሚለውን እንሰማለን። ይብረታ ነው። ሰላምአለን ይመስገን። እንዴት ነው? በእናት ከኛ በስልክ እናወራለን። ቤተሰቦችም ናሂ ምን ላይ ነው ምንድን ላይ ነው ያለው የሚለውን ነገር ማየት ይፈልጋሉ። ምክንያቱም አሁንም በዚህ ሰዓት ከሄሉ ጋር ማርለም ያለው ውይም ውብዬም ጋር ማርለም ያለው አይደል? ስለዚህ እስቲ ያለበት ሁኔታ ነገራቸውና፣ እኛም አንድ ያሰብናት ነገር አለች። እሷን ነግረሃለን። እስቲ ያለህን ነገር እስቲ ንገረን ትንሽ ያለውበት ሁኔታ ጥሩ አይደለም። ስለ ያው ናርዲንም ለማገዝ ስል ሄሉ ጋር ያወጥቼ ነበረ። በዛ ላይ እንግዲህ ብዬ የፍርድ ቤት ማዘዣም እትታብኛለች። እንግዲህ ያፍርድ ቤት ማዘዣም እንግዲህ ያው ቤት መሄድ እንዳልችል ነው የተደረገው። ልጄንም ማየት አልቻልኩም። በጣም ጭንቀት ውስጥ ነኝ። በጣም እያመመኝ ነው። ከጎኔ ያው ማንም የለም። እናንተ ናችሁ ከጎኔ ያላችሁ፣ ሄዱና እናንተ ናችሁ። ብቻ ትንሽ ያለሁበት ሁኔታ ደስ የሚል አይደለም። ስለ ያው ውብዬም በእኔ በጣም አምደራለች። እውነት ለመናገር በቃ ተስፋ ቆርጣለች በእኔ በቃ ከናርዲ ጋር ያለው ነገር ምንም እንኳን በቃ ሰላም ቢሆን የእኔ ነገር አሁን በጣም እያሳሰበኝ ነው። በጣም እያስጨነቀኝ ነው። ውዬ በጣም ነው የምትወደኝ ስልህ፣ በጣም ነው የምታከብረኝ፣ በጣም ነው የምታፈቅረኝ። ምክንያቱም እኔ የስደት ባሏ ነኝ። በጣም በመከራዋ ጊዜ ነበረ የተገናኘው። ያለችበት ሁኔታ ጥሩ አልነበረም ስንገናኝ እና በጣም ብዙ ነገር አሳልፈናል። ብዙ የሆነችልኝ ሚስቴ ናት ልጅ የሰጠችኝ። አሁንም ደግሞ በሆዷ ልጅ ይዛ ሁለት ነፍስ ነው ሆና ነው ያለችው እና በእሷ በኩል በጣም ብዙ መከራ አለ እና በጣም ጨክናብኛለች። እንግዲህ እርግዝናውንም ስሜት ታውቃላችሁ። እሱን ተደማምሮ አትፍቻ አለው። ግን እረፈደ፣ በቃ ረፈድኩኝ። ጠቀላችሁ፣ አንዳንዴ አንድ አይርፈድባችሁ፣ ህይወታችሁ ላይ አይርፈድባችሁ፣ እውነቴን ነው የምላችሁ፣ ትዳራችሁ ላይ አይርፈድባችሁ። በቃ ጊዜ ሳይረፍድባችሁ ቶሎ የሆነ ውሳኔ ወስኑ። በቃ የሆነ የምትቆጩበት እንዳይሆን፣ የምትወስኑት ውሳኔ የሚያስቆጫችሁ እንዳይሆን። እኔ ረፍዶብኛል። ከዚህ በኋላ ተስፋ ያለኝ ሰው አይደል እኔ። ተስፋ ያለኝም ብዬ አላስብም በቃ ናሂ አብቅቶለታል። ከዚህ በኋላ ኦረዲ ናሂ ተቀብሯል። ውብዬ ቀብራኛል። እንደዛ አትበል እንደዛ ማለት የሚገርም ነገር እንግዲህ ተመልክተሀል አይደለ፣ እንትን ናርዲን የሚቅርታ የሚያደርግ ልብ የሚራራ ልብ እንዳለ ታይታሀል አይደለ። ስለዚህ ናርዲን ይቅርታ ያደረግችበት ልብ እንዴት ለአንተ አይራራም? እኔ አየውኝ፣ ሁሉንም አየሁኝ እኔ ላይ በጣም ጨክናለች ያለውን ነገር ስለተረዳው፣ እኔ እንጃ ተስፋ ይኖረኛል ብዬ አላሰብም ከዚህ በኋላ እና ይሄ ካጠፋው ጥፋት አንፃር እስቲ መሞከር ያለብህ ነገሮች እንዳሉ ይገባኛል። እስቲ መሞከር ግን አለብህ። ታውቃለህ አይደለ የተጠፋው ጥፋት በእኛ በኩልም ያለውን ነገር እያስተካከልን ያለ ነው። አንተም ደግሞ እስቲ ከዚህ በኋላ እስቲ ያሳየን፣ አንዳንድ አንድ ነገሮችን ሞክር። እሷ ጋ አንድ ይቅርታ እንድታረግልህ የምታደርጋቸው ነገሮች ካሉ ሁሉም ቤተሰቦቻችን ዝግጁ ናቸው። ይሄን ለማየት የሚገርም ነገር። በጣም ብዙ ሰዎች ነው እየደወሉልን ያሉት ዝም አይበል የሆነ ነገር ያርግ እያሉ ነው። ስለዚህ እርቁ እርቁ እንዲፈጠር ልቧን እንደማራራት አንተ ከሚገባህ ያክል ጥረት አልጣርክም ብዬ አስባለሁ። እኔ ጥሬ ያለሁት ብዙ ጊዜ ቤት ለመሄድ እኮ ሞክሬ ያለሁት። አሁን ላይ እኮ ቤት የመሄድ መብት እንደሌለኝ ታውቃላችሁ። በቃ እኔ ታግጃለሁ። በዚህ ሰዓት በቃ ቤት መሄድ አልችልም፣ ልጄን ማየት አልችልም። በቃ በፍርድ ቤት ያሳገደች። በዛ በኩል ደግሞ የናርዲ ኬዝ አለ። ያ ጓደኛዬን አሁን ላይ ፍርድ ቤት ነው ያለው እሱም ኬዝ በተጨማሪ ደግሞ ቤቴ እንዳይመጣ ብላ ደግሞ አሳግዳኛለች ያም ኬዝ አለ። እና እኔ አሁን ላይ እኔ በጣም እኔ ዲፕሬሽን ውስጥ ነኝ። በጣም በቀያም መኝ ነው ጭንቀት ውስጥ ነኝ። ብቻ እኔ በዚህ ሁኔታ የሆነ ብቻ የሆነ ነገር ሀፕን እንዳያደርግ ህይወት ይለን ወይ እንዳላብድ፣ ወይ ደሞ ወይ ምንም ነገር ናሂ ናሂ ምንም ነገር አት ናይ ምንም ነገር አት ነገሩን ግን እስቲ አንድ ነገር ያለችው መታለች አንተ ምናት ያው ውብዬ ጋር ስላለች ነው መታለች አንተ ምናት። እና ከእሷ ጋር ስለማውራት አልሞከርከም በዚህ ጉዳይ? ውብዬ እኮ በቃ እንዴ ካመረረች እኮ አመረረች። ስለ የሆነ በቃ በጣም ነው ሰው የምታምነው ሰው ደግሞ ደሞ በዛልክ። ከከዳት ውብዬ አትመለስም። እኔ ባህሪዋን ስለማቅ በጣም ሰው ትወዳለች፣ በጣም ሰው ትቀርባለች ግን ሰው ላይ ደግሞ ትንሽ ነገር ካገኘች ውብዬ የምትመለስ አይነት ሰው አይደለችም። በቃ ስል ምንም እንኳን ብትወደኝ አትመለስም። እኔ እንደ ጨከነችብኝ እኔ ገብቶኛል። አሁን ላይ እኔም ተስፋ ቆርጫለሁ፣ ነግሬያቸዋለሁ ከዚህ በፊትም። እኔ ግን በቃ እናንተ እዚህ ነገር ውስጥ ምንም ስለሌላችሁበት ያደረጋችሁትም ለመልካም ነገር ስለሆነ፣ አይ ግን ማርያም በጣም ይቅርታ አድርግ። እረ በእናትህ ረ ረ ረ አይገባም፣ በእናትህ አይገባም፣ በእናትህ ተው። ይሄ ነገር ሁሉ ይሆናል። በና እኛ እህታችን የለፋችበት የልፋቷን እንድታገኝ ነበረ ነገሩ። እኔም ደስ ብሎኛል። እኔም ጠላቴን እንዳቃርጋችሁኛል፣ እኔ ነኝ እናንተን ማመስገን ያለብኝ። ቢያንስ ጠላቴን ጠላቴን አውቄያለሁ። ከጎኔ የሆነ እየወጋኝ ጀርባይን እየወጋ ያለውን ሰው አውቀዋል። እሱንም ይሁን ደግሞ ፍርድ እያገኘ ነው። በቃ ፍርድ ቤት ቀጠሮ እንዳለ ታውቃላችሁ። የሚቆም ነገር አይደለም። ኦልሬዲ እየተወሰነ ያለ ጉዳይ ነው፣ በቀጠሮ ያለ ጉዳይ ነው። አሁንም ብዙ ነገር እንደዚህ ማልናገረው፣ ምክንያቱም ፍርድ ቤት ጉዳይ ስላለ መናገር አልችልም ደፍሬ ውብዬ ጋር ማልገባው በሩ ጋር ማልጠገው የፍርድ ቤት ኬዝ የተያዘ ጉዳይ ስለሆነ እንዲበላሽ አልፈልግም። በዚህ ጉዳይ ደግሞ ልጁም እንዲያመልጥ በፍጹም አልፈቅድለትም። የዋስ መብት እንኳን የለውም በዚህ ሰዓት የዋስ መብት እንኳን እንዲኖረው አልፈልግም። ከኔ ስህተት ግን ካለ ወደ ልጁ እስከ ዋስ መብት ሊፈቀድለት ይችላል እና በቃ እኔ በጣም ብቻ ተወጣጥሮ እኛ አንድ ነገር እናቅድልህ። እኛ የናርዲን የልጁን ያታለላትን ልጅ ጉዳይ እኛ እናያዝልክ። አንተ ከምንም በላይ የሚበልጠው ተዳረ ስለሆነ እስቲ አንዳንድ ነገሮችን ትሞክራለህ። ከዚህ በኋላ እስቲ እኛም እየተመካከረን ከአንተ ጋር እየተጋገዘን ውብዬንም በአካል ማግኘት የምችልበትን መንገድ ፖሊሶችም አንተ ላይ ችግር እንዳይፈጥሩብክ ለምን አገኘት ለምን አያህት ተብለክ እንዳይፈጠርብክ አንዳንድ አንድ ነገሮችን በእኛ በኩል የምናግዘ ይሆናል። ስለዚህ አንተ ምርዳን ጸሎት አድርግ። እኛ ዛሬ የጠራን ጉዳይ ምንድን ነው? ውብዬን ዛሬ እኛ ይቅርታ ልን ጠይቃት ነው። ምክንያቱም ከአንተ ጋር ያለውን ችግር ለመፍታት እኛ ከእሷ ጋር ያለብንን ችግር መፍታት አለብን። ስለዚህ ዛሬ ውብዬ የናርዲ እንደዚህ ባሏን ወስዳ አባት ምን ብላባት እንኳን ይቅርታ ያረገ የራራችላት ልጅ እያለች ይቅርታ አድርጋ እኛን ይቅርታ ማትልበት ምንም ምክንያት የለም ብለን ስላሰብን ሁላችንም ሰብስበን ስታይ ችግር እየተፈጠረ ስለሆነ ዛሬ ናርዲንም ሂሉንም ይቅርታ አድርጋለች። ስለዚህ እኛም ይቅርታ እንጠይቃትና ከዚህ በኋላ አንተ ካንተ ጋር እየተመካከ አንዳንድ ነገሮችን ብለን አስበናል እና እስቲ እስቲ ይቅናችሁ በለን እና ዛሬ ሄደን ልናገኛት ነው። እ ቅርታ ታደርጋለች እናንተ የምታረግላችሁ ነው የሚመስለኝ። ምክንያቱም እኔ ባሏ ሁኜ ነው የበደልኳት። አየ እናንተ ግን በቃ እናንተ አንድ ለዚች ልጅ ልናድድ ዘመድ ናችሁ እናንተ። ሲቀጥል ደግሞ ከውብዬ ጋር እኔ ያህል የቀረበ ነገር የላችሁም አደለ ቢያንስ አንድ ሁለቴ ሶስቴ ከመገናኘት ከዚህ በፊት እንዲው አልተገናኘንም አይደል በቃ ጭራሽ አልተገናኘንም። እና ውብዬ ጭራሽ እናንተን አታውቅም። እናንተ ለውብዬ አዲስ ሰው ናቸው። ቀይ ሚዲያ ሰው ናችሁ፣ ለናዲ ዘመድ ናችሁ። ውብዬ እኔ እንጃ እኔ እኔ ላይ ነው የጨከነችው። እኔ ባሏ ሆኜ ልጇ አባት ሆኜ ነፍሰ ጡር ሆና እኔ በድያታለሁ። አዎ እኔ አስቀይሚያታለሁ። እኔ ከዚህ በኋላ በምንም ልክሳት አልችልም። ሚስቴን በቃ እኔ በድያታለሁ፣ ሰብሬያትን ልቧን ሰብሬያለሁ እና እኔ እኔ በቃ እኔ ከዚህ በኋላ መሞት ያለብኝ ሰው ነኝ። ስለሞት ይገባኛል። እንደዚህ አትበል፣ በእግዚአብሔር የምርኔ ሞት ይገባኛል። እኛ እንደ ሞት ምንም አይነት ነገር ውስጥ አትገባም ናይ። ስለዚህ አንተ መሞከር ያለበት ነገር ሞክር፣ ዛሬኛን ይቅርታ ከጠይቀችን ከዛ በኋላ አብረን የምናስተካክላቸው በጣም ብዙ ነገሮች ይኖራሉ። ገባህ? ስለዚህ ብቻህን መሞከር ካለበት ብቻህን እየሞከር፣ እኛም በውጭ አንተን የምናግዝህ ከሆነ እያገኘንህ እየተመካከርን አንዳንድ ነገሮችን እናረጋለን። ምንም ሀሳብ እንዳይገባ፣ ዛሬ ወጭ አይቀናችሁ በለን ብቻ። እኔ እኔ መልካሙን ነገር እመኝላችኋለሁ። ያው እኔ መሄድ አልችልም፣ ታቃላችሁ እና እንግዲህ አንዴ ታግጅ ያለው ሰው የፍርድ ቤት ኬዝ ነው። እሷ ጋር መግባት አልችልም። ብቻ በቃ መልካም እድል እና ከእናንተ ጋር ሰላም ትፍጠር። የኔን እንግዲህ ያው ፈጣሪ ያውቃል። ምንም ሀሳብ አይግባ፣ እግዚአብሔር ያውቃል። እስቲ ቤተሰቦችም እስቲ ሁላችሁም ይህንን ቪዲዮ የምትመለከቱ ተባካችሁ፣ ውብዬን የምታውቋት ተባካችሁ፣ ደውላችሁላት ያለው ነገር በሰላም እንዲፈታ ና ይህም በዚህ ሰዓት ውስጡ ዲስፖንት እየሆነ ነው ያለው። እኛም ነገሮች እኛ ቀለልነት ነው ያለ ነው። እስቲ ውብዬን ጠይቋት፣ ወደ ቤት ሲሰመለሽ በሏት፣ ተባካችሁ ና ይህ አይዞ፣ ሁሉ ነገር ሰላም ይፈታልሽ። አይዞ ወንድሜ ከዚህ አጋጣሚ ቤት ሄደን ካላገኘናት እርጉ ስለሆነ የትም ቦታ ልናገኛት አንችልም። ገባር ነው ቀጥራት ት እንድትመጣ ትችል መረጋጋት አለብን። ምንም ማለት ምንም ብትናገረን ምንም ብትል መቻል ያለብን እኛ፣ ቀጣይ ደግሞ እነሱ እንዲታረቁ ጥሩ ነገር ማድረግ ስላለብን፣ ስለዚህ ምንም አንተ ስላለው ነገር ስለናይ ግን እናነሳላታል። ናይ ተጎድቷል በእናትህ

ለአንድ ጉዳይ ነው የመጣ ነው የምንፈልጋችሁ ነው። ደግሞ ቆይ እናንተ ሰዎች በየተለየ መጣችሁ ልታሳብዱ እንዲሰባቸ? አይ በቃ እኔ እናሱ የግድ አብረን መምጣት ስላለብን ለምን በቃ እኔም ከሱ አልለይም፣ እኔም ከሱ አልለይም። በቃ አሁን ለምን መጣን መሰለሽ? እባክሽ ውብዬ ያለውን ነገር አረጋግተሽ፣ እኛን እኛን እንግዲህ ይቅርታን። አንቺ አንተ ከኔ ጋር የነበርክ ሰውዬ ጭራሽ ለቀለበት አብረህ አንጃግሬ ሆነ፣ ከነሱ ጋር ተገትረን እያንዳንዳችሁ ናችሁ። የእውነት አይደለም። ዛን ለምን እንደሆነ ነገር ልታበርድ ነው ነው ነገር አንተ እኮ የተገኘው ከማገር እንደሆነ አይተሃል። ከማገር እንደሆነ አዎ። ግን ነገር እሱ አንደኛው መስመሩን ይዟል። ሰው መስመር በሁለት ቢላ ይባላል። እንዴት ይሄ ፌር ነው? እዚህ ነገር ላይ እኔና እሱ የተለያየ ጎራ መያዛችን ችግሩን አባሰው እንጂ ምንም ጉዳይ አይደለም እኮ። እኔ ግን ሰላሜን ማግኘት ትፈልጋለሁ። ገባች አይደል? ስለዚህ አትድረሱብኝ እኔ ስለ ትዳሬ ማግባችሁ ትዳሬንም አንድ ያፈርሳቸዋል። ገባችሁ አይደለ? ስለዚህ ምንም አደጋችሉ። አሁን እንደገና መጣችሁ በየተራ እኔ ጭንቅላቴን አትበጥብጡኝ። በቃ እሺ፣ እሺ። ናርዲ እንኳን እንደዛ ነገር ባለ እሷ እውነታ ስላላት እውነታ ይዛ መጣች። እናንተ ምንድን ነው ያደረጋችሁት? በተለይ አንተ ብዬሽ ሁይሽ ያለኝን እውነት ትሰምኛለሽ። አን አንዴ ልናገር ስሚኝ፣ እስኪ ያለኝን እውነት ልንገርሽ። አልገባኝ እኔ ትኛው ሁለት ነው ምትነግረኝ እኔ እንኳን አልገባኝም። ቆይ ማናችሁ ናችሁ የተጎዳችሁት? እኔ እንኳን አልገባኝም። እኔ እኛ ግን ይቅርታ አድርጊልን እና በቃ ነገሮች በሰላም እንተማመን። ይቅርታ እንደዚህ ቀላል ነው። በጣም ይቅርታ አድርጊልን እባክሽ መጀመሪያ መጀመሪያ መጀመሪያ ማለት ነው ምን እንደነካችሁ ለምን እንደዚህ እንዳደረጋችሁ ማወቅ ፈልጋለሁ ገብቶሃል ውብዬ መጀመሪያም አንቺ ሳይድ ሳሎን ቀርቼ አይደለም ገባሽ እኔ ልጅቷን መጀመሪያ ዘና ስንመጣ የተጎዳሽ ልጅ ናት እሷን እናግዝ ብለን ያመጣናት ነገር ግን የሆንኩኝ እኔ ነብሰ ጥሩ ትዳሯን ትዳሯን ትዳሯን ስበጠብጥና፣ እኔ ስታስለቀስ እንደዛ ስታደርግ እኔ አልጎዳም? አዎ፣ ግን ራስ ሆናታ የመጣችሁ ቤታችሁ ዘመዴ ዘመዴ ያልካት ለዚህ ነው፣ የሰው ትዳር ለመበጥበጥ ነው። እኛም እኮ ትዳራችሁን ስበጠብጥ እኮ እሷን መናገር ባለብን ሰዓት ተናግረናታል። ነገር ግን ደግሞ አልተናገርክም። ምንም ማለት ነው ልጅቷን የት ደረጃ እንዳደረሳቸው አይታቸዋል። በእናንተ በእናንተ ግፊትና በእናንተ ድጋፍ ልጅቷ የት ደረጃ እንደደረሰች አይታቸኋላ አሁ ግን እሷም እውነት አላት። ነግረሽ ነግራሽ አለች። እሷም እውነት አላት። ስንት ቦታ ስንት ሀገር ተንከራታ የመጣሽ እዚህ ጋር እንደሆነ በአካል ባንተዋወቅ ሲሆን በሰዓቱ ሶሻል ሚዲያ ላይ መቼም ታዩናላችሁ። ባለ ትዳር እንደሆነ ታውቃላችሁ፣ የልጅነት የልጅ አባት እንደሆነ ታውቃላችሁ። ትዳር ደግሞ እንደዚህ ቀላል አይደለም። ቢያንስ እሺ አመጣችሁ፣ እሺ ይዛችኋት መጣችሁ፣ አደለም የዘ ሲወጣ እንኳን እናንተ ተከትላችሁ ነው የወጣችሁት። ገባችሁ አደለም ምን እናድርግ? ገፍትረሽን ከሆነ ያስወጣሽን እኛ መውጣት እኮ ፍላጎታ ነው ተደገፍከው እኮ ባልሽን በማስወጣት አይደለም ከነው ሸሞ ቤት አስቀምጭ እያልከኝ ነበረ። በሰዓት አይደለም ተረጋግተሽ በመነጋገር ባልሽን ደብቅ አድርገሽ በመነጋገር ነበር ያልኩት። ሚስትህ ወንድ ይዛ ዘመታ ከኔ ጋር ይሁን ብትል የእውነት አንተ እንደዚያ ታደርጋለህ? በስሜታዊነታችሁ ደግሞ እኔን ጎድቶኛል። አለመሞቴን፣ የሆነ ነገር አለመሆኔን እግዚአብሔርን አመስግነው። በሰዓቱ የሆነ ነገር ሁኜ ቢሆንስ ማነው ኃላፊነቱን የሚወስደው? ማንም ሰው ኃላፊነቱን ሊወስድ አይችልም። በተለይ ደግሞ ሱራ በሁለት ቢላ ይበላክ። የማንም መጫወት የሆንኩት እኮ ማንም ይላተን በሚለው ነው። ቢያንስ ከጎኔ ነበር፣ ቢያንስ እውነቱን አብረኝ እየተጋፈጥክ ነበር። ጭራሽ ጭራሽ ጭራሽ ብለ ቀለበት አድርግልኝ ብላ ልጅቷ እስከ ቀለበት መስመር ስትደርስ አንተ አውረህ ነበር እኔ አንድ ነገር ማውራት ጉዳይ አለ በጥብቅ ነው መፈልግ ብላን ይጠራችኝ። ይ ከዛ ስሄድ ነገር እንዳልጠበቅሁት ሆነ። ግራ ገባኝ። በቃ ችግር እንደምትፈጥር ታውቆኛል፣ እየነገርኳት ነበር። ከችግር አቶችም ስለዚህ ችግር እንዳትፈጥሩ ይዋክሽን እያልኳት ያ ነገር ሆነ ምንም። ከዛ በኋላ ግን ከእሱ ጋር ስናወራ ግን እኛ እንደ አንድ ነው መሆን ያለብን፣ እዚህ ወደዛ ወደዛ ነገር እየተከፋፈልን ችግሩን ማስፋት የለብንም በለን እናሱ አውርተን ነገሩን ንፈታበትን ነገር ይዘን ነው እንጂ ውብዬ እዚህ ጋር ምን ይሰማታል? ውብዬ እዚህ ጋር ምን እያረገች ነው፣ ምን እያሳለፈች ነው ብሎ የሚያስብ ሰው አለመኖሩ እኔ ይገርመኛል። የምበጠበጠው እኔ፣ የማለቅሰው እኔ፣ የምበደለው እኔ። መልሳችሁ ሀሳብ የምትሰጡ መልሳችሁ፣ እኔ ላይ የምትጮው መልሳችሁ፣ መታችሁ እኔ ላይ ነገሩን የምትጭኑብኝ እናንተ ናቸው። እኔ እየገባኝ አይደለም የእውነት ማለት ነው። ቤቱን ስለደፈረን አንቺንም ስለደፈርን ትዳራችሁን ስለደፈረን በጣም ይቅርታ አድርጊልን እስቲ እንድናስተካክል፣ ይሄ ነገር እንዲስተካከል ደግሞ አሁንም ቢሆን የምናግዝ ከሆነ ስ እንድናግዝ አድርጊልን። ጨርሳችሁ ትዳሬና ፈረሳችሁ ሁሉ ነገር አለቀ እኮ ከዚህ በኋላ እሺ፣ ቢያንስ ይቅርታ አድርጊልን እና ሌላው እግዚአብሔር ይፈተዋል፣ እሱን በራሱ ጊዜ ራሱ ይፈተዋል። ግን ቢያንስ እኛን እሺ፣ ይቅር ለእግዚአብሔር በይንሽ እሺ። ይቅርታ ማለት እንደዚህ ቀለል አይደለም ትዳርን የሚያል ነገር አሰጥታችሁኝ ይቅርታ ማድረግ እንደዚህ ቀላል አይደለም። አሁን እኛ ጠፋነው ጥፋት ከናርዲ ከሄሉ ጥፋት ይበልጣል። እውነት ለመናገር እኛ አስበን ይሄን ነገር ነው። እኛ እኮ ታውቂያለሽ እኮ እኛ ልጅቷ ተጎድታለች፣ ቤተሰብም ጫና ነው አለብን። እናታችንንም ከዚህ በፊት እንግዲህ አይተሻት ከሆነ እሷም እሷ ናት እንትን ያለችን ወደዚህ ነገር እናታችን ናት ለምን ተጎድታለች። እንዳጠራች ታውቂያለሽ። ና ቤታችሁ እኮ ያጣራችሁ እኮ ከሌላ ዩቲውበር እኮ ነው ያጣራችሁ ቤታችሁን። እሷ እኮ ናት ቀጥ ብላ ልትመጣ ስትል ይዘናት የመጣ ነው እንጂ ቀጥ ብላ ብትመጣማ ችግር ነበር የሚፈጠሩ ገበና ሚዲያ ላይ አይወጣም ነበር። ታውቃልካ ይህናል እንደዚህ ቀላል አይደለም። በብዙ ነው የጎዳችሁኝ፣ በጣም በብዙ ግን በሌላ ዩቲዩበር በሌላ ዩቲዩበር ነገሩን ልፍታው ስትል አይሆንም እና ይህን እኛ እንደምናውቀው በመልካም ስብና የተገነባ ልጅ ነው፣ ውብዬን ብትሆን መልካም ስብና ያላ ሴት ናት። ለምን እንደዚህ ታደርጊያለሽ እንላት በመረጃ በሚሰሩ ዩቲዩቦች እናድርገዋለች። እንደዛ ከሚሆን እኛው በራሳችን ዩቲዩብ ነገሩን እንፍታው ብለን ነው የመጣ ነው። ገባሽ? ልጅቷ ምን ተለያችሁ ታዲያ ከዛኛው ሰው? አሁን ሰባችሁ ተረድቻለሁ። ተረድቻለሁ ሀሳባችሁን ግን ይቅርታ ደግሞ ይሄና እንደዚህ ቀላል ተራ ነገር አይደለም፣ ያደረጋችሁት ነገር ቀላል ተራ ነገር ስላልሆነ በቃ ሀሳባችሁን ሰምቻለሁ። አሁን ከጨረሳችሁ እባካችሁ ወጡ፣ እኔ በሰላም መኖር ነው የምፈልገው። ገብቶሃል አይደል? በቃ ሰላም የማግኘት ነው የምፈልገው። በቃ ሁሉም ጥፋቱን ካመነ እዛው መኖር ይችላል። በቃ እዛው ከህሊናው ጋር እየተከራከረ መኖር ይችላል። እኛም እንቅልፍ የለንም ባለመጠ እንደዛ ስትሆን በቃ ናርዲን እኔ ተረድቻታለሁ ምክንያቱም በቃ የሆነ ያለው ነገር ምንድን ነው? ገንዘብ ተበልተች ገንዘቤን ብትል እኔ አገዛታለሁ በሰዓቱ። በነገራችን ላይ ግን ከገንዘቡ ይልቅ ባሌ ላይ በመንጠልጠሏት ትዳሬን ስለሳጣችኝ ነው በሰዓቱም ያው ሁሉ ነገር የተፈጠረው። ግን በቃ ሰላም ማግኘት ስለምፈልግ እኔ

አሁን ያም ያም በየተራ እየተላላካችሁ እንደዚህ የምትበጠብጡኝ፣ ከዚህ በኋላ ምንም አይነት የሚፈጠር ነገር የለም። ሙቱልኛ፣ በቃ ሄዱልኛ፣ አልፈልግም። ማንንም ሰው አልፈልግም፣ ማናችሁንም አልፈልግም። ለምንድን ማይገባችሁ? ለምንድን በየተራ አንዳችሁ አንዳችሁ እየተላላካችሁ የምትበጠብጡኝ? አትበጥብጡኝ። ገባችሁ አይደል?

ልሽ አሁንም አንችም በህግ ጉዳይ ነገሩን ነው ፈቷለው ብለሽ የሄድሽበት መንገድ፣ እሱም በጣም ነው ያሳዘነው ያለው ሴት ጎጥቶ ነው የሄደው። ስለዚህ ማረግ የለብኝም እንደዛ። ልክ ነሽ ነው ወይ ማንም ሰው እንዲነግረኝ አልፈልግም፣ ግን አታንሱብ መስማት አልፈልግም ስለሱ። ህግ ላይ ደርሷል። ህግ ይፍታው። ህግ ናይ ግን በጣም እያሳዘነ ያለው እባክስ ነው እባክስ ሰውየ ለሚናዊ አተበል እንዴ እሺ በቃ እሺ። ያለውን ነገር እስቲ ከእግዚአብሔር ጋር ነገሮች እስቲ በምን አይነት መልኩ እንደሚሄዱ እስቲ እና ያለን እስቲ ምን እንደሚፈጠሩ ግን በቃ እኛ ከልባችን ይቅርታ አርጊለን እና ይህም ቢሆን ከልባችን ይቅርታ ጠይቀነዋል። ትዳሩ ላይ ስለመጣንበት ይህን ነገር ይዘን ስለመጣን ይቅርታ ጠይቀነዋል። ይቅርታ ሎቹ ይበቃቸ ስለዚህ ዝናርዲንም እንዴት ተላቅሳችሁ ቅርታ እንደተባባላችሁ አይተናል። እና ያለውን ነገር አንቺም ስለምትረጂ፣ እኛም በእሷ ስሜታዊነት ምክንያት እንደዛ እንደሆንን ተረድተሽ በድጋሚ ቅርታችንን ተቀበይን ባክሽ። በቃ ከዚህ በኋላ ምንም አይነት ነገር ቢሆን እናንተን በሚጎዳ መልኩ ምንም አይነት ነገር አናመጣም። ከእናንተ ከአንቺ ጋር በመተመካከረ መልኩ ልናደርግም ዝግጁ ነን። የምታማክሪኝ ከሆነ ፈቃደኛ ከሆንሽ ማንንም ማማከር አልፈልግም፣ አይጠበቅብኝም ራሳችሁ ናችሁ የደረሳችሁብኝ አሁንም እየበጠበጣችሁኝ ያላችሁት እናንተ ናችሁ አልደረስኩባችሁ ምደርሱብኝ እናንተ ምታመጡብኝ እናንተ ስለዚህ እኔን በቃ ምንም ነገር ማውራት አልፈልግም ገብቷል አይደል በቃ እኔ ከህይወቴ ውልቅ እንድትሉልን ብቻ ነው የምፈልገው በቃ ስለ ናይ ምናምን የምትለው ከሆነ ደግሞ ከናይ ጋር ያለኝን ጉዳይ ጨርሻለሁ ህግ ይዳኘዋል ህግ ይፈተዋል አለቅ ከዛ ውጭ ምንም ከእሱ ጋር የሚያገናኝ ነገር የለም

በጣም ነው እናመሰግናለን። እግዚአብሔርን ስለበደልን ደግሞ በጣም ይቅርታ አርጊልን። ትዳር ላይ ትዳር ላይ ስለገባን በጣም ይቅርታ አርጊልን። ስም ደግሜ ያላነሳ ወደ መልካሙ ነገር እንዲመራ በምንም አይነት መልኩ ከሱንም እያገዝን ሆነው ነው ያለነው። አንቺንም እናገዝሽ ከሆነ ኤኒ ታይም እኛ ለኛ የምታደርጉት ምንም አይነት ነገር ካለኛ ለማገዝ ዝግጁ ነን። እንግዲህ ስለ ቅርታ ስላደረግሽልን በጣም ነው የምናመሰግነው። እንመጣለን፣ እንጠይቅሻለን። አንዳንድ ነገሮችን ደግሞ አብረን እናስተካክላለን እ እናመሰግናለን። አይዞሽ ቤተሰቦቻችን። እንግዲህ ቅርታ አድርጋልናለሽ፣ በጣም እናመሰግናለን። እንግዲህ ናሂንም ልቡ ለልቡ ለናሂም ልቧ እንዲራራ ስቲ ጸሎት አድርጉ። ስቲ ጠይቋት ምን